ሰላም ጤና ይስጥልኝ ውዴ አምቲ ተከታታዮች ዛሬ ደግሞ በዜሮ ዶላር ጀምራችሁ እስከ አንድ ሺ ሁለት መቶ ዶላር ከዛም በላይ መስራት የምትችሉበትን አፕሊኬሽን ይዤላችሁ መጥቻለሁ። ምንም አይነት ኢንቨስትመንት አያስፈልግም። ያለምንም ኢንቫይት በነጻ ብቻ ጀምራችሁ በዜሮ ዶላር ብቻ ጀምራችሁ እስከ አንድ ሺ ሁለት መቶ ዶላር ከዛም በላይ መስራት የምትችሉበት አፕሊኬሽን ነው። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ቀጥታ ወደ ቪዲዮ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ፣ እናመሰግናለን። እሺ በመጀመሪያ ክሮም ላይ በመሄድ ወይ ደግሞ ዲስክሪፕሽን ላይ ባስቀመጥኩላችሁ ሊንክ መሰረት ትገባላችሁ። ማይን ፕላስ ይባላል አፕሊኬሽኑ። ሬጅስተር እናደርጋለን። መጀመሪያ ኢሜላችን እናስገባለን። ከዛን ዩዘርኔማችንን ፓስወርድ እናስገባለን። በድጋሚ ፓስዋርድ እንደግመዋለን። ሪፈራል ኦፕሽን እልክላችኋለሁኝ። እሱን ዚጋ ታስገባላችሁ በሳይን አፕ በማለት አካውንት ትከፍታላችሁ ማለት ነው። እነዚህ ከታች ያሉት ሶስቱ ደግሞ ቦነሶች ናቸው። ሶስት ሰው ኢንቫይት አርጋችሁ እነዚያ ሶስት ሰዎች ከጀመሩላችሁ እስከ አስራ አምስት ዶላር ይሰጣችኋል ማለት ነው። ጊፍት በኢንቫይት ሌላ ተጨማሪ ሪዋርድ ማግኘት ትችላላችሁ። እንደዚህ እንደዚህ እያረጋችሁ ከፍ ማድረግ ትችላላችሁ። የሚሰጣችሁ መጠን ማለት በቀጥታ ሳይን አፕ ካላችሁ በኋላ ሎጊን ብላችሁ ወደ አካውንታችሁ እንገባለን ማለት ነው። እኔ ኦሬዲ አካውንት ስላለኝ ቀጥታ ኢሜይልና ፓስዋርድን አስገብቼ ቀጥታ ወደ አካውንት እገባለሁ ማለት ነው። እሺ በዚህ መሰረት ወደ የኔ አካውንት ገብቻ አለ። አሁን ለምሳሌ እኔ ያስጀመርኩት ቢትኮይን የሚለውን ነው። ቢትኮይን የሚለውን አካውንቴን ስታርት ብዬ የግም የደረሰበትም ማየት ስላላችሁ እናንተ ኢቴሪየም ማለት ከፈለጋችሁ ዩስዲፒ ቲአርክስ እኔም እንደጀመርኩት ቢትኮይን መጀመር ከፈለጋችሁ መጀመር ትችላለች፣ ስታርት ማለት ነው። የሚጠበቅባቸው ሌላ ምንም ነገር የምታደርጉት ነገር የለም። ማይኒንግ ስፒዱን እንደምታዩት ሶስት ነው። ዴሊ የሚሰራው እንደምታዩት ነው። መንዝል ያለ እና ሚኒመም ውዝድራርም እንዳያችሁት እዛ ሲደርስላችሁ፣ ሚኒመም ውዝድራው ላይ ሲደርስላችሁ በፈለጋችሁት አካውንት ውዝድሮ ማድረግ ትችላላችሁ። ባይናንስ ምናምን የፈለጋችሁት የምትጠቀሙበት፣ እናንተም በፈለጋችሁት ውዝድሮ ማድረግ ትችላላችሁ። ሌላ ደግሞ እስፒዳችሁን ለመጨመር ከፈለጋችሁ እንደዚህ ገብታችሁ ከኢንቨስት አድርጋችሁ መስራት ከፈለጋችሁ ማለት አሁን ለምሳሌ እዚህ ጋር አምሳ ዶላር የነበረው በሰላሳ አምስት ዶላር ገዝታችሁ መጨመር ትችላላችሁ። እስፒዳችሁ ማይኒንግ እስፒዳችሁም ማለት እዚህ ጋር እንደምታዩት መቶ ዶላር የነበረውም በሰማንያ አምስት ዶላር እሱን ጨምራችሁ መግዛት ትችላላችሁ። ወልታችን እየወረዳችሁ እንደዚሁ በመቶ ሰማንያ አምስት ዶላር በአራት መቶ ሰማንያ አምስት ዶላር በ 9 መቶ 85 ዶላር በ298 ዶላር ይህኛው እንደፈለጋችሁን ማይኒንግ ስፒዳችን ጨምራችሁ መስራት ከፈለጋችሁ ማለት እንደዚህ ማድረግ ትችላላችሁ። ከነዚህ ውስጥ መርጣችሁ እናንተ የምትወዱትንና የሚመቻችሁን ስታርት ማይኒንግ ማድረግ ነው። ዊዝድሮው ለማድረግም እንደዚሁ ገብታችሁ ስጥ ስትገቡና ሚኒመም ዊዝድሮው ላይ ከደረሰላችሁ በኋላ አሁ ለምሳሌ የቢትኮይን ሚኒመም ዊዝድሮው ዜሮ ነጥብ ዜሮ ዜሮ ዜሮ ሁለት ቢትኮይን ከደረሰላችሁ በኋላ ዊዝድሮው ማድረግ ትችላላችሁ ማለት ነው። ሌላ ቦነሶች አሉ፣ ራሱ የሚሰጣችሁ ቦነስ። ስለዚህ አፕሊኬሽን ዩቱብ ላይ በምትለቁበት ሰዓት የሚሰጣችሁ ቦነስ አለ። ቴሌግራም ላይ ከለቀቃችሁ እንደዚሁ የሚሰጣችሁ እንትን አለ። ሌሎቹ ዌብሳይት ላይ ስትለቁም እንደዚህ ራሱ ቻናሉ የሚሰጣችሁ ቦነስ አለ ማለት ነው። ስታርት ብላችሁ ብቻ እናንተ መጀመሪያ እንደገባችሁ ስታርት ብላችሁ መውጣት ነው። ለምን አይነት ተጨማሪ ስራ የሚያስፈልጋችሁ ነገር የለም። ድሮ አደራረጉ እንዳሳያችሁ ነው። ተጨማሪ ሌሎች የቢዝነስ አይዲያዎች፣ አፕሊኬሽኖች፣ መረጃዎች ከሚያስፈልጓችሁ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እናመሰግናለን።